ራሱ የሚጠላላ ኦሮሞ አማራ ጣለት ዘር የሚል ሊክብር ይስጣሉን። በቃ ስረባቸው ይሄ ነው። በቃ ስረባቸው፣ ስረባቸው በቃ አማራ ጣለት። መቆም ሲያቅት ነው የምትወድቀው ነፍሴ። ማንም አይጠልህም። መቆም ሲያቀታችሁ ትወድቃላችሁ። እርስ በርስ ስትጠላለፉ ትወድቃላችሁ። ገባችሁ? መቆም ሲያቀታችሁ

ለ አልተዋችሁም። እኔ እግዚአብሔር ምክር አልተዋችሁም፣ መቼም አልተዋችሁም። በፖለቲካ ከኔ ጋራ መሟገት ትችላላችሁ። ምንም ያላረጋችሁን

ሌላው ይጠቀምባቸዋል ብለን የሸፈንላቸው እንጂ አሳግጥባቸው ነበር። መዳን እንደዚህ ሰውን እናንተ ዝም ከተባላችሁ እኛ ስናዋረዳችሁ ዝም የማትልበት ምንም ምክንያት የለም። ምንም እድሜ ለኛ እኛ ነን የሰቀላችሁት፣ አይስወር እድሜ ለኛ ሄድና ጃዋር መሐመድን ጠይቁ። እድሜ እቺን እቺን ሚዲያ ዛሬ እንድታዩ ያደረጋችሁ አማርኛ ተናጋሪ የመርካቱ ዱርዬ የታበቃችሁ ነው። ደሞ እናንተ የት ነው ታቆተው? እኛ ስንናገር

በተለይ ሶሻል ሚዲያ ላይ ያለሽ ኦሮሞ ነኝ ብለሽ የእኔን ልጅ የነካሽ ማለት ነው። ስንወድቅ አብረን ነው የምንወድቀው። ሲጀመር እኔ እኛ ኢትዮጵያ ውስጥ ኢትዮጵያ ምስኪን ደሃ ልጆች ጋር የመወዳደሩን እንትን የማለው ምክንያቱም ስለምትበልጣቸው ልጅ ስለምትበልጣቸው ውድድሩ ቦታ እንድትሄድም አ እኔ ራሴ አልጠቅምላትም ሲጀመር ሬቻ ላይ እና በመጣ ሁሉም አወዳድረን እንኳን እንትን አላልንም። እኛ ባመጣ ነው እኔ ባመጣ የእሬቻ ላይ ልብስ ቆንጆ ልብስ የለበሱ ጊዜ ሲል ኦሮሞ የኔ ልጅ የሚሰደብና የሚያዋርድ ከሆነ ይዋረዳል። ግን ኦሮሞ ይዋረዳል፣ ቀስ ይጋ ኦሮሞ ይዋረዳል፣ ቀስ ይጋ ቀስ አስር ዓመት በሙሉ ደግሞ እየጠበቅኩ ተቀምጣው፣ እኔን እድሜ እና ጤንነት እኔን እድሜ እና ጤንነት ከኔ ጋር ፍቅር ተጣሉ ተስተሳደቡ ሁለት ታ ዲፈረንት ነው አይዲዮሎጂ ዲፈረንት ነው ብዬ ነበር። ለካናንተ ችግራችን የናንተ ችግር ለካ ጥናት ነው ከኢትዮጵያ ህዝብ ጋርም ከ ከስልጣንም ጋራም ከምናምን ጋራ ችግር አለባችሁ። ህዝብን የማስተዳደር በሰው እጅ ከበሩ ያምራቸዋል። ዳትስ ዋይ ኦሮሞ ሆኖ ሲለብስ ኦሮሞ ከቀና ኦሮሞ ሲማር ኦሮሞ ያልተማረው ከቀና ኦሮሞ ሲነግድ ያላተረፈው ገዙ ከቀና ኦሮሞ ችግር አለበት ማለት ነው። ካልሆነ ኦሮሞ ነኝ ብለህ ኦሮሞ ነኝ ብለህ ኦሮሞ ነኝ ከኦሮሞ ባህልና ቋንቋ ተቀቅቃል ችግር አለ። እንደ ህዝብ ትወቀሳለን ማለት ነው። ምክንያቱም አንድ አይደላችሁ። አንዱ ሲያወራ እህብ ላይ ጥላት እያዳመጣች ተከታታፍ የምታረጉ ሼር የምታረጉ በኦሮምኛ ምንኛ በአፋን ኦሮሞ የምትሳደቡ ከሆነ እንደዚህ ወረዳችሁ ናቸው ማለት ነው። ባናተ ተተከለጁ ኦኬ፣ ባናተ ተተከለ ነኔ ያለ ኦሮሞ ነገ ትውልዱ ትውልዱ ይወቅ ኦሮሞ ማለት ምን እንደሆነ ትውልዱ ማወቅ አለበት። ሌላው መዳን አለበት። ሌላው መዳን ባለጌ እንደሆናችሁ ነው የሚያሳየው። አባክሽ ለንግግራችሁ ክብር የሌላችሁ እየሄዳችሁ ማንንም ማንንም ነገር የምትፈልጉ መሆናችሁ በተለይ ሶሻል ሚዲያ ላይ ያላችሁ ኦሮሞ ችግር አለበት፣ በጣም ችግር አለበት። በዛች ሀገር ላይ ሁሉም የሚኖርበት አይደል? ሁሉም የራሱ የሆነ ስራ አለ። የሆነ ነገር ማንንም ያድርግ አከሌ ለምን ነገር ወደ ፖለቲክ ወደ ፖለቲክ እሱ ሶሻል ሜዲያ ላይ ፈብክ ነው ኦሮሞ ነው። እንዳ በሙሉ ባናትሽ ትተካያለሽ። አይ ዶንት ኬር አልከበርካል፣ አልከበርካል። ከዚህ በኋላ ምን ታይናል? ልጆቹ ለምን ይነካሉ? አይ ዶንት ኖ ዋይ ለምን እንደሚነካ ልጆች፣ የሰው ልጆች ለመንካት ብለው ያልነካቻቸውን ልጆች ልጆች ይነካሉ ከእናንተ ጋር ምንም ግንኙነት የላቸውም። አታውቃቸውም። ያችን ትነሳለች አጣቆ ነው የሚያደርጋቸው ከንግግራችሁ ከማስቀየማችሁ በቃ እኔ በናቹራል ያላገኘሽው፣ በተፈጥሮ ያላገኘሽው በትምህርት አግኝተሽው ዲፈረንት፣ ከሌላው ጋር የሚያጣለት የፖለቲካ ዲፈረንት ሊሆን ከሌላው ጋር የሚያጣለት የባህል ዲፈረንት ይሆናል። ምን አባሽ ልታረጊ ነው? እኔ ጋር የምትመጪው ምን ላንቺ ለደደባችን ልክ ስላስገባው ሰው እንድትሆን ብዬ ሌላውን ልክ ስላስገባው ሰው መስለችም ማለት ልክ ስላስገባው ነው። አንቺ የምትሰርቢ ምን ስለሆንኩኝ የኔ? እስቲ ጥያቄ አልተመለሰልኝ። ኦሮሞች ትሪ የምትሰኝ ምን ስለሆናችሁ ምን ስለሆናችሁ ነው? ኦ አሪው ኦ አሪው ምን ነው ይቻዘ

በእኔ ሰዓት ይጥለኝ የነበረውን አወርውሬ ጥየዋለሁ። በእናንተ ሰዓት ደግሞ የሚጥላችሁ በራሳችሁ ሜዳ ላይ ነጥብ አስቆጠሩ። በራሳችሁ ሜዳ ላይ ኦሮሞ በሚገዛበት አብይ አህመድ በሚገዛበት እንትኔ የእኛ ነው በምትሉበት ምድር ላይ ያ አጼ ሚኒሊክ የዘራው እስካሁን ድረስ እያገለለሽ ነው።

ስልጣኑ ተያዥ ሁሉን ነገር ከመጣችሁ ነው፣ ምን አባታችሁ ሆናችሁ ነው? አዋርዱ ላይ ኦሮሞ ቁጭ ማታረጉ ዩ ኖ ዋይ አቅሙ ስለሌላ ችሎታው ስለሌላት ደ ኦንሊ ፕሮብሌም ችሎታው የላችሁ አዋርድን የማዘጋጀት ችሎታው የላችሁ። ብታዘጋጁትም ራሱ ምራሱ ስለምትጨማለልቁ ገዳይን ስለምትሸልሙ ሊሸለሙ ምን እንደሆነ ስለማታውቀው ዳት ዋይ በኔ እና እኔና በኔ በመሰሉ ሰዎች ውስጥ ትቀናላችሁ። እንደዚህ አይነት ነገር እናዘጋጅ ዘጋት ብትሉ እንዲያላችሁ የለም ብሏቸው ብሏቸው የሆነ ችግር ሲመጣባችሁ ደግሞ ግማሽ ኦሮሞ ትቶታ ዋርድ ላይ ተመርጣ እዚህ ጋር የሰራችው ኦሮሞ አለች። ካልተመረጠች ለምን እንደው ድምጽ ማቸው ነው ላጣ አይ ለምን

ግን አንድነት የላቸውም። ውሸታችሁ ውሸታሞች ናቸው። አንድ ያደረግኳችሁ ነው የነበርኩት ሶሻል ሚዲያ ላይ ላንቃ እስከሚቃጠል ባንክ እስከሚቀራረብ ፍርድ ቤት አራት ጊዜ እስከመቀራረብ አንድ ያደረግናቸው ጀግና የኦሮሞ ልጆች እኛ ነበርን። ግማሹ በነፍሱ በሕይወቱ ግማሹ በገንዘቡ ግማሹ ደግሞ ስለት በገንዘቡ በቤተሰቡ በተለት በመገጣጠም ሶሻል ሚዲያ እና መብትን እንዴት መጠየቅ ያሳየው እኔ ነኝ።

እና ሰዎች ሁሉ አቤቱታ ይላሉ። ኮሚኒቲ የኦሮሞ ኮሚኒቲ፣ ኧረ ልጅ እየዘረፈን ነው ኧረ ልጅ እየዘረፈን ንገሪልን ይላሉ። እኔ ደግሞ እንደዚህ ዐይነት ነገር አዲስም ነኝ ብዙም አልችልም፣ እና ግን ቀስ ብዬ ነው ነግሮ ቀስ ብላት፣ ኧረ እንዲህ እንዲህ ይባላል ምናምን ብለን እንደ ሹክሹክታ ደፍሮ የሚያወራም ነው ያዱ እሬሳ እንልቀም፣ የኦሮሞን እሬሳ እንልቀም ወይስ የተዘረፈ ገዛል። እኔም ብዙም ትኩረትም አልሰጠሁም ለጋር ነገር ግን እንደ ወሬም ቀስ ብላት ታወራለ ምን እንዳልታውቃላችሁ በኮሚኒቲ ሲጠይቁ ስሙ አላቸው። ስንት ብር ዘረፍ አላቸው? የተወሰነ ብር ነምበር ወደ 3000 ዶላርም አይሆንም። ዝርክክ ነገር ነው። ልጁ ሌባ ነው፣ ኦሮሞ ነው፣ እዚህ ነው ግን ሌባ ነው፣ ግን ያጭበረብራል። ከዛም ያጭበር ካልጋው ላይ ያጭበረብራል፣ ከብሩም ላይ ከብሩም ላይ ያጭበረብራል ነው ያለ። ስም አላቸው ግን እሱ የሚሰራው ስራ እኛም አንከፍለው ነው ያ ማለት እንደሆነ ታውቂያለሽ። ልጁ እዚህ ጭንቅላቱ ያው ጥሩ ጭንቅላት አለው። እያንዳንዱ መውጫና መግቢያ ያውቃል ኢትዮጵያ ውስጥ እና በብር እንኳን እንፈል ብንል አንድ

ኦኬ ያው እናንተ ባትጠቀሙበት ቂም ስላለባቸው ምክንያቱም መቶ ዓመት ከተሰቀሉበት ስላወረደቻቸው ጂጂ ደባ፣ አንቺ አፍሽ በማይከፈትበት ሰዓት ጀግና የኦሮሞ ልጅ ደግሞ በየዩኒቨርሲቲው እና በየእስር ቤት በሚሞትበት ሰዓት አንቺ በሚጠሳት እኛ ያገል ቁጭ ብለን የልጆቻችን ሬሳ ሳብ በምንቆጥርበት ሰዓት ማለት ነው። ስለዚህ ከእጃቸው ፈልቅቀ ያወጣው ስልጣን አለ አንቺ ግን ምን አባሽ ነው? እንጥቼ ፍለግ ስላስወጣሽ እኔ የምትሰግዲ ቆይ፣ እድሽን ጎትቼ ውጪ ኮርቢልድ ስለሆንኩሽ፣ ፒክቸር ስለሆንኩሽ ዛሬ ያዝሽውን ማይክ ያዝሽውን ፌስቡክ ዘርሽ እንኳን አንድ ቀን ወቶ የማያውቅበት ቢወጣ አማራ ነኝ እያለ ጋዜጠኛ የነበረበት ኦሮሞ ነኝ ብዬ ስለወጣ ኦሮሞ ነኝ ብዬ ስለወጣ ሰልቶቻችሁ ናቸው። ኦሮሞ ወንዶች ናቸው። ኢትዮጵያ ብሮድካስት ከተፋና ዛሬ ኦሮሞ ነኝ ብላችሁ የወጣችሁት ትናንትና ከኦሮሞ ኦሮሞ ማን አይታወቅ። እናንተ በማታውቁ በሰጠኛ አንደኛ ከተይ አንደኛ ልጅ ጋር እንኳን ፓስፖርትሽን ገና ሰርቃላችሁ ነው ገና ዋንት ያደለ በእናንተ አሁንም በእናንተ እጅ ካለ እንደናንተ እጅ ላይ ከተሰረሰረ ወጣት ታዳጊ ኦሮሞች ወደ ፊት አይሄዱም። ምክንያቱም ኦሮሞስን ጣር ከተሰረሰረ መቼም የኦሮሞ ልጆች ወደ ፊት አይሄዱም። ምክንያቱም የኦሮሞ ልጆች ከፖለቲካ ነፃ ሆኖ ወደ ፊት መሄድ አለባቸው፣ ስማርት መሆን አለባቸው። ያ አንቺ